በውሸት በውሸት ጠፍቷል ብሎ ደግሞ በጣም የሚገርመኝ ነገር የዚህ ልጅ ሳይቀር ሁለት ወንድና ሴትም እነሱም እንደጠፋ አባታቸው ደግሞ ከመስፍን ጋር እንዲሰራ እነሱ ራሱ የውሸት ነገር ነው የሚያወሩት። በጣም ይገርማል፣ በጣም ኣረም ምን አይነት ጊዜ የመጣብን! በስመ አብ መንፈስ ቅዱስ። ሰው ገንዘብ አሳዳጅ ሆኗል። ልጁ እየተሰቃየ እያዩ እኳነ ምንም ነገር ሳይመስላችሁ እነሱ ግን ብር እያሳደዱ አሁንም በውሸት ያወራሉ። አሁን ደግሞ ጠፋ ብለው እነሱ ወደ ሌላ መስፍንን እንዳይከታተል ለማድረግ ያሰበው እቅድ ከሽፎበታል ማለት ነው። የመስፍን ጉድ ያው መስፍን ሲጀመር ተነግሮ ተነግሮ ተነግሮ ስለ እሱ ተወርቶ ተወርቶ ምንም የሚያልቅ ጉድ የለም። ሰውየው ጉድ ነው። ሰውየው እየተረገመ ነው። በምን ቀን እንዳገኛቸው በስማ ወይኔ ትንሽዬ ዬ እርራይ እንኳን የማያውቅ የሰው አረመኔ የሰው ጅብ። እንግዲህ በመስፍን ዙሪያ ውስጥ ከትንሽ እስከ ትልቅ ከወንጀል ያላጨማለቃቸው ሰዎች የሉም። በቃ ሙሉ በሙሉ ማለት ትችላላችሁ። በዛም ስትሄዱ መስፍንን የማያውቅ ሰው የለም። በቃ ሙሉ ብር ይሰጣቸዋል። እነሱ ደግሞ በብር እንትን ያው አንዳንድ ጊዜ ሰው ብር ሲባል ትንሽ ሰፍ ይላል። ደግሞ በዛ ያለ ብር ስለሚሰጣቸው ምንም ሳያቅማሙ ነው እሺ የሚሉት ወደ ወንጀሉ የሚገቡት። እንግዲህ የነዚህ ሁለት ሴት እና ወንድ እህታማቾች ናቸው። እነሱ እራሱ አባታቸው ከሱ ጋር እንደሚሰራ ምንም አይነት አባታቸውን መስፍን ሊገለው እንደፈለገ ይሄ ራሱ ውሸት ነው። ምክንያቱም ልጁን አጠፋ ብሎ ነው አባታችንን እያሳደደው የነበረው ብለው ለዘላለም ማነው ለልውል የውሸት ዜና ነበር ሲነግሩት የነበረው ግን አሁን እውነቱ ሲወጣ ደግሞ ምን ባላት ቪዲዮ እስከ መጨረሻው ስታዩት እውነቱን ታያላችሁ ማለት ነው። በመጀመሪያ ሲገቡ እነሱን ያናገራቸው ሙሉ በሙሉ ውሸት ነው ልጆቹ ሲናገሩ የነበሩት። ምክንያቱም አሁን ላይ ይሄ ድምጽ በቴሌግራም ያስቀመጠው ልጅ እውነቱን ተናግሯል። መስፍን ብር ከፍሎት ሳይጠፋ ጠፋ ብለህ ተናገር ድምፅ አስቀምጥ ብሎ አስገድዶኝ ነው ብሎ እሱ ተናግሯል። እነዛኞቹ ደግሞ የሚያወሩት አባታችን ናታኒም ስለጠፋ እሱ ነበር የሚጠብቀው ስለጠፋበት አንተ ምንድን ነው አስመልጠኸው ነው ምናምን ብሎ አባታችን እያሳደደው ነው አባታችን ሊገለው ነው ምናምን እያሉ ሲቀበጣጥሩ የነበሩ ሴትና ወንድ ማለት ነው እነሱ አሁን ሁለት አፍ ነው የሚያወሩት። አንዱ ሌላ ያወራል። አንዱ ምን ተጨባጭ ነገር የላቸውም። እውነቱ ግን የመስፍን ውሸት ዋናው ያለው ልጁ ጋር ነው። ቴሌግራም የላከለት ልጅን ፈልጎ ማግኘቱ እውነት። ለንስር አይን ወይም ዘላለም ልጆች እግዚአብሔር እድሜና ጤና ይስጣቸው ብቻ ክፉ ነገር አይን አይንካችሁ። የእውነት የእናንተ ጀግንነት ነው አሁን ላይ ይሄ ልጅ ጠፋ ብሎ እነሱ ወደ ሌላ ቢፈልጉ አስቡ። ይሄ ጉደኛ ደግሞ የልቡን እየሰራ ወደ እነሱ እሱን እንዳይፈልጉት ያው አሁን እየደረሱበትም ስለሆነ ሰውየው ፈርቷል፣ የሚሄድበት አጥቷል፣ የሚጨብጠው አጥቷል። ለዛም ነው አሁን ልክ እንደ ማህሌት ሙታለች እያለ ሲያስወራ እንደነበረ አሁንም ወንድ ልጁ ጠፍቷል እያለ በውሸት ሊያስወራ የፈለገው ማለት ነው። ግን እውነቱ ይሄ ነው፣ አልጠፋም ልጁ በእነሱ እጅ ነው ያለው። ያውስ ገንዘብ አንዳንድ ጊዜ በገንዘብ ታለው በገንዘብ እንትን ብለው የሚሰሩ ሰዎች እነሱ ሲጀመር ጭንቅላታቸውም የሚሰራ አይመስለኝም። የተነካ ነው ጭንቅላታቸው እንጂ ጤነኛ ሰው መቼም እንደዚህ አይነት እንትን አይገባም። በመጀመሪያ ጤናኛ የሆነ ሰው እኔ አላቅም፣ የሆነት እንዴት ነው ሰው ልጅ እየተሰቃየ እያዩ ልጁ በምን አይነት ሁኔታ እንዳለ እያዩ ምንም ነገር ሳያሳስባቸው ገንዘብ ሲከፈላቸው ብቻ እሺ ብለው አረ ሰው ግን አረ ብስማዕ እግዚአብሔር ልቡ ናይ ሰው እንዳለ ተቀይሩ እኮ ገንዘብ ገንዘብ ገንዘብ ሁሉም ገንዘብ አሳዳጅ። እውን የዚህ ልጅ ስቃይ ሳይገባቸው ልጁ በሰንሰለት ታስሮ እያዩ እየተሰቃዩ እነሱ ግን ገንዘብ ተቀብለው ገና ወንጀልን እየሸፋፈኑ ደግሞ ሳይጠፋ ጠፋ እያሉ የሚያወሩ ሰዎች እነዚህ ራሱ ሲጀምር እነ ዘላለምም ልውልም አይለቋቸውም። ያ እውነቱ ስለደረሱበት ደስ ብሎኛል። ምክንያቱም እነሱ አለፉም ልጁ ጠፋ ብለው ሌላ ፍለጋ ቢወጡ እንግዲህ መስፍን የሚሄድበትን ቦታውን ያመቻቻል ማለት ነው። አሁን ስለደረሱበት ነው። እንደዚህ በውሸት እንትን እያወራ የነበረው እግዚአብሔር እንግዲህ የስራውን ይስጠው። መስፍን የተባለ ጉድ የስራውን ይስጠው። መቼም ቢሆን የሰው ልጅ በዚህ ያክል ጨካኝ፣ በዚህ ያክል አረመኔነት ይወጣዋል ብዬ እኔ አንድ ቀን አስቤ አላቅም። ምክንያቱም ሰውነት እኔ ያላቅም። ይሄ ይለያል። ይሄ ሰው ነው ብላችሁ ከሰው ጋር እንትን አትበሉት። በቃ የሰው አውሬ እንዲ። ቢያንስ አሁን እንኳን ማህሌት ተገንታለች። ማህሌት እጃቸው ላይ ነው ያላችሁ። ምን አስቦ ነው አሁንም የእነሱን ንብረት ያሳድዳል? ሰውየው ታውሯል። እንዲ ጭንቅላቱ በፍጹም የሚሰራ አይመስለኝም። ዲ ማህሌት ከተገኘች በኋላ ገና በስሙ የነ ማህሌትን ገንዘብ በስሙ ስላዞረ እሱን እንዳያስመልሱበት እንግዲህ እሱን እንደመያዣ አድርጎ ለመጠቀም እነሱ ደግሞ ጠፍቷል ብለው ሌላ እንትን እንዲሄዱ ምናምን ላደረገው ይሄ ከሽፎበታል። አሁን ደግሞ በቀጣይ ደግሞ ምን አይነት እንትን እንደሚያመጣ እንግዲህ እንጠብቃለን። የመስፍን ቀን የሚያዝበት ቀን ደርሷል። የእውነት በጣም አዛብሮታል። ወይኔ ላታመልጠኝ፣ አታሯሩጠኝ አለ። አምኖ እጁን መስጠት አለበት ሰውየው። ሲጀመር አረሰው ግን አረሰው አረሰው በዛም ስትሄዱ ወንድ ነው እዛም በሱ በኩል ያላስገባቸው ወንጀል እንደ ማን አለ፣ ማን አለ፣ ሁሉም እያንዳንዱ ስትሄዱ የመስፍን ተላላኪ ነው። እዛም ስትሄድ መስፍንን የማያውቅ ሰው የለም። ምን አይነት ጉደኛ ሰው ነው ይሄ ሰውዬ? ከየት ነው የመጣ? ከሰው ፍጡር ያልተፈጠረ ጭንቅላቱ ገንዘብ እና ገንዘብ ብቻ እያሳደደ የሰውን ልጅ እያሰቃየ በንብረታቸው ጎዳና ላይ አውጥቶ እነሱ አብደው እሱ ይበላል ቁርጡን ሲያሰኘው። ኧረ እንደው እንደው እንዴት እንዴት አይነት ጭንቅላት እንዳለው አላቅም። በጣም የሚገርመኝ የመስፍንስ አረመኔነት ተውት። ተላላኪ የተባሉት ልጁ እየተሰቃየ እያዩ እኮ ነው እነሱ ምንም ነገር ሳይመስላቸው ይሸፋፍናሉ። ገና ስትይዟቸው ራሱ የእሱን ነገር መናገር አይፈልጉም። ምክንያቱም ያው አንዳንዴ ብር ሲሰጣችሁ አስፈራርቷቸውም ሊሆን። ብቻ እኔ ምንም የአስፈራረም አያስፈራረም እነዚህ ሰዎች እያንዳንዱ መቀጣት አለባቸው። ምስኪን በእናት እና በአባቱ ንብረት እየተሰቃየ ያለው ናታንም እንዲሁም ማህሌት፣ ለነሱ የእውነት እሱ ይሄ ሰውዬ ተይዞ መቀጣት ያለበትን ለሌላ ሰውም ትምህርት እንዲሆን እንትን ማለት አለበት። እንደዚህ በቀላሉ የሚተው ሰው አይደለም። ነገሮቹን እየሸፋፈነ በራሱ ሲያሰኘው ሲለቅ ሲያሰኘው ጠፍቷል፣ ሲያሰኘው ሲያስር እሱ ማን ስለሆነ ነው? ሰው አዲስ አበባ ውስጥ ቁጭ ብሎ እንደዚህ ወንጀል ይስፋፋል? አረ ጉዴ፣ አረ ጉዴ፣ አረ ጉዴ! አረ እንደው ምንም የማንሰማው ጉድ አለ፣ የእውነት በየጊዜው የማንሰማው ጉድ ምን አለ! ጌታ ሆይ አንተ ማረን። እውነት እግዚአብሔር ይቅር ይበለን፣ ኃጢአታችንን ይቅር ይበለን። ብቻ ሰው ጨክኗል። ሰው በጣም አረመኔ ሆኗል። ሁሉም ገንዘብ አሳዳጅ ሆኗል። የሰው ልጅ ረክሷል። ህይወት እንደዚህ እንደ እንትን፣ አቤቱ ጌታ ሆይ፣ በመጀመሪያም እኔ ጠፋ ሲሉ አላመንኳቸውም። ይኸው አሁንም እያያችሁ ነው እንግዲህ የመስፍን ስራ እንደሆነ እኳን ታወቀ። እኳንም እነ ዘላለም እና ልውል አለፉ ጠፋ ብለው በየጎዳናው በየእንትኑ እኳንም አልደከሙ። እነሱም ራሱ ተጠራጥረዋል። ዘላለምም ልውልም ልውል በተለይ ልውል ሲጀመር አላመነውም ነበር። የእሱ የመስፍን ስራ እንደሆነ በደንብ ገብቶት ነበረ። ምክንያቱም ሰውዬው ምን አይነት ከይሲ እና ሰይጣን እንደሆነ ስለሚያውቅ ውሸት እንደሆነ በደንብ ገብቶት ነበር። ለማንኛውም ጋዜ ዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ቪዲዮውን ጀምሩ። ለምታበረታቱን ኤት ወንድሞቼ ደግሞ ከልብ ነው አመሰግኑ። ሰላም ፍቅር ተመኘውላችሁ። በያላችሁበት ሰላማችሁ ትርፍ ይበልልኝ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩን። ስትገቡ ፕሌይ ስትገቡ ላይክ ያደርጋችሁ ግቡ። እናመሰግናለን። ጥሩ ነገር ያሰማን። ሰላማችሁ ይብዛልኝ፣ ባይ።